አሜሪካ በእስራኤልና ሐማስ መካከል የተኩስ አቁም ለማድረግና ታጋቾችን ለማስለቀቅ በሚል ያቀረበችውን ሐሳብ እስራኤል ሙሉ ለሙሉ ስትቀበል ሐማስ በበኩሉ በከፊል እንደማይቀበለው በመግለጽ ቅድመ ሁኔታዎችን አስቀምጧል። አንድ የእስራኤል ባለስልጣን እንደገለጹት እስራኤል ከሐማስ ጋር የአሜሪካ ልዑክ ስቲቭ ዊትኮፍ ባቀረበው አዲስ የግጭት ማቆም ሐሳብ ተስማምታለች። ባለስልጣኑ ለሲኤንኤን እንደተናገሩት ይህ ሐሳብ 10 በሕይወት የሚገኙ ታጋቾችንና 18 ሕይወታቸው ያለፈ ታጋቾችን ነጻ ማውጣትን እንዲሁም የ60 ቀናት ተኩስ ማቆም ስምምነትን ይሁን እንጂ ግጭቱን በቋሚነት እልባት ለማግኘት ድርድር መጀመሩን በተመለከተ ዝርዝር መረጃ አልተሰጠም። ይህም ሐማስ ከሚጠይቃቸው ዋና ዋና ጥያቄዎች አንዱ ሲሆን፣ እስራኤል ደግሞ ለመቀበል ፈቃደኛ አይደለችም። በሌላ በኩል ደግሞ አንድ የሐማስ ባለስልጣን እንዳሉት ከሆነ አሜሪካ ያቀረበችውን ሐሳብ ተከትሎ ሶስት ቅድመ ሁኔታዎችን በማስቀመጥ ምላሽ ሰጥተዋል። የመጀመሪያው የታሰሩትን ነጻ ለማውጣትና ለ60 ቀናት የተኩስ አቁም ሐሳብን ለመቀበል ፈቃደኛ እንደሆኑ ገልጸው ነገር ግን ቋሚ የጦርነት ማቆም ውይይት እንደሚቀጥል እና ከ60 ቀናት በኋላ በኋላ ግጭቱ እንደገና እንደማይጀመር ከአሜሪካ ማረጋገጫ እንደሚያስፈልግ፣ በሁለተኛነት ደግሞ ሐማስ የሚደረጉት የሰብአዊ ድጋፎች በተባበሩት መንግስታት ድርጅት በኩል ብቻ እንዲሆን ይፈልጋል። በመጨረሻም የእስራኤል መከላከያ ሰራዊት የእስራኤል ወታደራዊ እንቅስቃሴ እንደገና ከመመለሱ በፊት በዚህ ዓመት መጋቢት ሁለት ቀን ወደ ያዙት ቦታ እንዲመለስ እንደሚፈልጉ ለሲኤንኤን ተናግረዋል። ሌላ ከሐማስ ጋር ቅርበት ያለው ምንጭም እነዚህን ሶስቱን ቅድመ ሁኔታዎች አረጋግጠዋል። አሁን ላይ ድጋፎቹ እየተደረጉ የሚገኙት አሜሪካ በዘረጋቸው አዲስ ስርዓት ሲሆን የሐማስ ጥያቄ ጥያቄም ማንም ጣልቃ እንዳይገባ የሚል ነው። እንደ ታጋች ቤተሰቦች ፎረም ከሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዊትኮፍን ሐሳብ መስማማታቸውን ቀደም ብለው ለታጋች ቤተሰቦች አሳውቀዋል። ቤተሰቦቹም ተደጋጋሚ ሰልፍ በማድረግ ታጋቾችን እንዲያስለቅቁላቸው ሲጠይቁ ቆይተዋል። ዛሬ የቀረበልንን የቅርብ ጊዜውን የዊትኮፍን እቅድ ለመቀበል ተስማምተናል። ሐማስ እስካሁን ምላሽ አልሰጠም። ሐማስ የመጨረሻዎቹን ታጋቾች ይለቅልናል ብለን እናምናለን። እናም ሁሉም ታጋቾች በእጃችን እስካልሆኑ ድረስ ከሰርጡ አንወጣም ሲሉ ኔታንያ ነታንያሁ ተናግረዋል። እስካሁን ድረስ እስራኤል ከሐማስ ጋር ባደረገችው ሁለት ጊዜያዊ ተኩስ አቁም ስምምነቶች 197 ታጋቾች ውስጥ 148ቱ በሕይወት ያሉትን መመለሷን አረጋግጣለች። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ እንደገለጸው በትናንትናው እለት እስራኤል በጋዛ ባደረሰችው ጥቃት በትንሹ 54 ሰዎች ተገድለዋል። የዋይት ሃውስ ቃል አቀባይ የሆኑት ካሮላይን ሊቬት በሰጡት ጋዜጣዊ መግለጫ ልዩ ልዑክ ዊትኮፍና ፕሬዚዳንቱ አሁን ላይ እስራኤል የደገፈችውን ሀሳብ ማቅረባቸውን አረጋግጠዋል። ውይይቱም እንደቀጠለ ነው ብለዋል ክለውም በጋዛ ያለውን ጦርነት ማስቆምና ሁሉንም የታገቱትን ወደ ሀገራቸው መልሰን ማምጣት እንችላለን ብለን ተስፋ እናደርጋለን እናም ይህ ከመጀመሪያው አንስቶ ለዚህ አስተዳደር ቀዳሚው ስፍራ የተሰጠው ጉዳይ ነው ብለዋል በሌላ በኩል እስራኤል በዌስት ባንክ አዲስ ህገወጥ ሰፈራ ማቀዷ ተገልጿል የእስራኤል የህዝብ ማሰራጫ ጣቢያ እንደዘገበው መንግስት በዮርዳኖስ ድንበር አቅራቢያ በዌስት ባንክ ውስጥ 22 አዳዲስ ሰፈራዎችን ለማድረግ ማቀዱን ገልጿል ለውሳኔው ኃላፊዎች የሆኑት ሚኒስትሮች የመከላከያ ሚኒስትሩ እስራኤል ካትስና የገንዘብ ሚኒስትሩ እስራኤል ስሞትሪች ናቸው ተብሏል። ካትስ በእስራኤሉ ቻናል 14 ቀርበው እንደተናገሩት ከሆነ ይህ እስራኤል በዌስት ባንክ ላይ ያላትን ጥንካሬ የሚያዳብርና የፍልስጤም መንግስትን ለመከላከል የሚሰራ ነው ብለዋል። ካትስ ውሳኔው እስራኤልን አደጋ ላይ የሚጥለውን የፍልስጤም መንግስትን መመስረትን የሚከላከልና በጠላቶቻችን ላይ እንደ መከላከያ የሚያገለግል ስትራቴጂካዊ እርምጃ ነው ብለውታል። ይህ የጽዮናውያን የጸጥታና የብሔራዊ ምላሽ በሀገሪቱ የወደፊት እጣፋንታ ላይ ግልጽ ውሳኔ ነው ሲሉም አክለዋል። ስሞትሪች በበኩላቸው በትውልድ አንድ ጊዜ የሚወሰን ውሳኔ ነው ብለውታል። ነገር ግን በእስራኤል ሙሉ ቁጥጥር ስር ያልሆኑትን የዌስት ባንክ ክፍሎች የሚያስተዳድሩት የፍልስጤም አስተዳደር ቃል አቀባይ አደገኛ መባባስ በማለት እስራኤል ክልሉን ወደ አመፅና አለመረጋጋት አዙሪት መጎተቷን ቀጥላለች ሲሉ ከሰዋል። ቃል አቀባዩ ናቢል አብሩዲነህ ለሮይተርስ እንደተናገሩት ይህ አክራሪ የእስራኤል መንግስት የፍልስጤም ነፃ የሆነች ሀገር እንዳትቋቋም በተለያየ መንገድ እየሞከረ ነው ብለዋል። የዌስት ባንክና ሰፈራዎቹን የሚዘግበው ታዋቂው የዋይኔት ዜና ጣቢያ ባልደረባ እስራኤላዊ ጋዜጠኛ ኤሊሻ ቤን ኪሞን ከ70 እስከ 80 በመቶ የሚሆኑ ሚኒስቴሮች የዌስት ባንክን በመደበኛነት መቀላቀልን ማወጅ እንደሚፈልጉ ለቢቢሲ ተናግረዋል። እስራኤል ይህንን አካባቢ እንደ እስራኤል ግዛት ለማወጅ ጥቂት ደረጃዎች ላይ ናት ብዬ አስባለሁ። ይህ ጊዜ ተመልሶ እንደማይመጣ ያምናሉ። ይህ ከእጃቸው እንዲያመልጥ የማይፈልጉት አንዱ እድል ነው። ለዚህም ነው አሁን እየሰሩ ያሉት በማለት የእስራኤል ባለስልጣናትን ሁኔታ አስረድቷል። የዮርዳኖስ የውጭ ጉዳይ ሚኒስቴር ወረራው የዓለም አቀፍ ህግን አጉልቶ የሚጥስ ነው በማለት ኮንኗል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ሐሚሽ ፋልኮነር እርምጃው ለፍልስጤም ሀገርነት ሆን ተብሎ የተፈጠረ እንቅፋት ነው ብለውታል። ባለፈው ዓመት የተባበሩት መንግስታት ከፍተኛ ፍርድ ቤት እስራኤል በያዘችው የፍልስጤም ግዛት ውስጥ መቀጠል ህግ ወጥ ነው የሚል የምክር አስተያየትን ሰጥቷል። በተጨማሪም ዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤል ሰፈራዎች ዓለም አቀፍ ሕግን በመጣስ የተቋቋሙ ናቸው በማለት እስራኤል ሰፋሪዎችን ሙሉ በሙሉ ማስወጣት አለባት ብሏል። ኔታንያሁ በወቅቱ እንደተናገሩት ፍርድ ቤቱ የውሸት ውሳኔ ማድረጉንና የአይሁድ ሕዝብ በገዛ ምድራቸው ላይ ወራሪዎች አይደሉም ሲሉ አጥብቀው ተናግረዋል። እስራኤል ዌስት ባንክ እና ምስራቅ ኢየሩሳሌምን ከያዘች ጊዜ አንስቶ 160 የሚጠጉ ሰፈሮችን በመገንባት 700 ሺህ አይሁዶችን አስፍራለች። በአንጻሩ 3.3 ሚሊዮን የሚገመቱ ፍልስጤማውያን ደግሞ አካባቢውን ለቀዋል። በተከታታይ የነበሩ የእስራኤል መንግስታት ሰፈራዎች እንዲደረጉ ፈቅደዋል፣ ድጋፋቸውንም አሳይተዋል። ይሁን እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ2022 መገባደጃ ላይ የቀኝ ክንፍ መሪና የሰፋሪዎች ደጋፊ ወደ ስልጣን ከተመለሱ በኋላ እንዲሁም የጋዛ ጦርነት በጀመረበት ወቅት ሐማስ እንደ አውሮፓውያን አቆጣጠር በጥቅምት ወራት 2023 በእስራኤል ላይ ባደረሰው ጥቃት የተነሳ የሰፋሪዎችን የማስፋፊያ ስራ በከፍተኛ ሁኔታ ጨምሯል። ኔታንያሁ እንደ አውሮፓውያን አቆጣጠር በ2022 ወደ ስልጣን ከመጡ በኋላ ሰፋሪዎችን በተመለከተ በተለይም በስሞትሪች እና በብሔራዊ ደህንነት ሚኒስትሩ ኢታሚር ቤንጊቪር ድጋፍን አግኝተዋል። በሌላ መረጃ በቀጠለው የእስራኤል ጥቃት በጋዛ ውስጥ በጥይት በረሃብና በበሽታ የሚሞቱ ሰዎች ቁጥር እያሻቀበ ያለ ሲሆን የዩሮሜድ የሂውማን ራይትስ ሞኒተር በጋዛ ሰርት ከሚገኙ ፍልስጤማውያን መካከል 10 በመቶ ተገድለዋል፣ ቆስለዋል፣ ጠፍተዋል ወይም ጦርነቱ የተጀመረበት ጊዜ ጀምሮ ታስረዋል ሲል አስታውቋል። ከዚህ ባሻገር ዋይት ሀውስ በመጨረሻም በጋዛ ያለውን ጦርነት ሊያቆም የሚችል ስምምነት ላይ ለመድረስ እርምጃዎችን እንደሚወስድ ያምናል ሲል አክሲዮን የዘገበ ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ 221 ጋዜጠኞች ተገድለዋል ሲል ያስታወቀው ደግሞ የፍልስጤም ጋዜጠኞች ማህበር ነው። መረጃው ይፋ የሆነው የጋዜጠኛ ሟታዝ መሐመድ ራጃብ ሞትን ተከትሎ ነው። የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን የሆኑት ቶም ፍሌቸር ለቢቢሲ እንደተናገሩት ጋዛ በእስራኤል በግዳጅ ለረሃብ ተዳርጋለች ብለዋል። አለም አቀፉ ማህበረሰብ ጋዛ እርዳታ ለማድረስና የዘር ማጥፋት ዘመጃን ለመከላከል እርምጃ የመውሰድ ግዴታ እንዳለበትም ተናግረዋል። እስራኤል እየጨመረ በመጣው ዓለም አቀፍ ጫና ምክንያት ከአስር ቀናት በፊት በጋዛ ላይ የጣለችውን የአስራ አንድ ሳምንት የእርዳታ እገዳ በማንሳት በተባበሩት መንግስታት ድርጅት ወይም በአሜሪካ በሚደገፈው የጋዛ ሰብአዊ ተቋም በኩል የተወሰነ መጠን ያለው የእርዳታ ቁሳቁስ እንዲላክ መፍቀዷ ይታወሳል። የአውሮፓ ህብረት ዲፕሎማት ካጃካላስ የአውሮፓ ህብረት ለጋዛ ሰብአዊ እርዳታ በቀዳሚነት ከሚያበረክቱት መካከል አንዱ ነው። ይሁን እንጂ የዚህ እርዳታ አብዛኛው ክፍል እርዳታ ለሚፈልጉት ፍልስጤማውያን እንደ እንደማይደርስ አንስተዋል። ለጋዛ የሚደረገው አብዛኛው ድጋፍ የሚመነጨው አውሮፓ ህብረት ነው። ነገር ግን እስራኤል እርዳታ ለሚያስፈልጋቸው እንዳይደርስ እንቅፋት ሆናለች። የህዝቡ ስቃይ ጊዜ የማይሰጥ ነው በማለት መክሰሳቸው ይታወሳል። ከዚሁ ጋር በተያያዘ ፈረንሳይ ፍልስጤምን እንደ ሀገር እንድትመሰረት ትፈልጋለች ሲሉ ማክሮን ተናግረዋል። የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን በእስራኤልና ፍልስጤም ግጭት ላይ የሁለት ሀገር መፍትሄ ለማየት ያላቸውን ፍላጎት በድጋሚ በመግለጽ በፈረንሳይ የመካከለኛው ምስራቅ ፖሊሲ ውስጥ ሁለት ደረጃዎች የሉም ብለዋል። ማክሮን ለፍልስጤም መንግስት እውቅና ለመስጠት ያጋደለ ነው ሲሉ ዲፕሎማቶች ሰልፈኞችና ባለሙያዎች ለሮይተርስ የዜና ወኪል ተናግረዋል። የእርምጃ እስራኤልን ሊያናድድና የምዕራባውያን ሀገራትን ክፍፍል ሊያባብስ ይችላል ተብሏል። ለአስር ዓመታት ለዘለቀው የእስራኤልና የፍልስጤም ግጭት መፍትሄ ለማምጣት በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት ዋና ጽህፈት ቤት ኒውዮርክ የፈረንሳይና የሳውዲ መሪዎች ጉባኤ በቅርቡ እናዘጋጃለን ሲሉ ማክሮን አክለዋል። በሌላ በኩል የእስራኤል አየር ኃይል በየመን ሰና ዓለም አቀፍ አውሮፕላን ማረፊያ ላይ የሀውቲ ኢላማዎችን መምታቱን አስታውቋል። ሁቲዎች ማክሰኞ እለት ወደ እስራኤል ሚሳይል አስወንጭፈዋል። እስራኤል በግንቦት ስድስት የሰና አውሮፕላን ማረፊያና ባለፈው ሳምንት የሆዴዳህና አሳሊፍ ወደቦችን በመምታት በዚህ ወር የየመን ኢላማዎችን በከፍተኛ ሁኔታ እያጠቃች ትገኛለች።